እና ምግብም ሆነ አብዛኛውን ወደ እነሱ የምታደላ ነው የሚመስለኝ። ኔ ምግብ ምናምን ምግብ እኛ ራሳችን የምንሰራው እ አረቦቹ አይደለም እና እንትን ምግብ ምናምን ስታረግ ምናምን ቀድሚያ ለእነሱ እነሱ በልተው ሲጠቅሙ እኛ ምን በላይ ይሻላል ምናምን ትላለች ሰው ማለት ነው እኔ ደግሞ እኛ እኔ ደግሞ እኔ ሳረግ ደግሞ መጀመሪያ ለራሳችን አድርጌ ከዛ ነው ወዴ ነሱ የምንሄደው። ማለት እስራፍ ምናምን አናደርግ እንጂ ማለት ምግቡን አናባክን እንጂ ምናምን ለምግባችን እኛ ለምንበላው ላላት እንትናችን ያኔ ቅድሚያ ለራሳችን አድርግን ከዛ ከእኛ እንትን ያለው ለእነሱ ብንሰጣቸው ምን ችግር አለው? የኔ አረቦቹ ጣል ከውጭ አንጥተው መብላት ይችላሉ። እኛ ደግሞ ሰራተኛ ነን። እኔ ምንም አድርግ አንችልም። ማለት ምግብ ከሌለ ምናምን ኔ ዝም ብለን ነው የምናድረው ማለት ነው። እና ዛሬ ትናንትና ከውጭ ምናምን አንጥተው ነበረ። ከዛ ከውጭ ልናመጣ ነው ምን ትፈልጋላችሁ ምናምን ሲሏት እሷን እኔ ለው ነበረ አጋጣሚ ሰራ ምንም አንፈልግም ተላጃ ምግብ አለ ሰሩም በላለኝ ምናምን ስትላቸው፣ እሺ በቃ ብለው እነሱን ትተው እኛን ትተው ለእነሱ አመጡ ማለት ነው። ለእነሱ ሲያመጡ እኔ ከመጀመሪያ ይሄ ምግቤ የተርፈልን ይሆን ምናምን ትንሽ ነው በጣም ምናምን እያልኩኝ እኔ በራሴ እያሰብኩኝ እሷ መታ እንደዛ ሴቶች ቆጣ ይቃኝ ተውኩት። የኔ ያለ ምግብ አልኳት ምናምን አለችኝ። እኔ በጣም ነው የተናደድኩት። እንዴት ለእኛ እነሱ ብር የላቸውም ብዙ አድሉም ማለት ነው። ደሞዛችን ራሱ አልሰጡንም። እኔ ትንሽ ሰጥተው የነበረ ከዛ እሷ በጣም እኔ ብር ያስፈልጋ ስለነበር የኔን አንስተው ወደ እሷ አስተላለፉት ማለት ነው። እና እንዲዛ ስለነበረ እሷ ደሞዛችን ሳይሰጡ ለምንድነው የኔ ምግብ እንፈልጋለን ብለን ብራችን የምናባክንባቸው ምናምን ብለን የኔ የኛ ምግብ ትላስ እነሱ ታውን ማለት ነው ሳያመጡልን እና እኔ በጣም ነው የተናደድኩት። ምክንያቱም ያን የኛ ማለቴ የኛ የጠላቡት ምግብ አስራ ምናምን ምናምን ብር ቢሆን ነው ያን አስራ ስምንት እንደዛ አስራ ስምንት ብር ለኛ ቢያመጡልን፣ ያ አስራ ስምንት ብር መጣ ቀረ ለእኛ ዲሞት ምንም እንትን አይልም፣ ምንም አይጨምርም፣ አይቀንስም። እሷ ደግሞ ብር ስለሌላቸው በቃ አሳዘኗት ማለት ነው። የእኛን አለመብላትታ የእነሱን ብር ማጣት ነው። እዚ ቤት እንትን አለ ሲሰበሰቡ፣ እናት ቤት ሲሰበሰቡ አንደኛችሁ ዛሬ ከዛ ሌላኛችሁ ነገር ከዛ እያሉ ነው በተራ በተራ እንትን የሚሉት ማለት ነው። እና የእኔ ሴትዮ ተራ ሲሆን ያኔ ብዙ ነገር ያልቃልና ምን ትፈልጋላችሁ? ምን ላንጣላችሁ? ምናምን ስለምትለን ያኔ አብዛኛውን ሰዓት እሷን በደንብ ነው የሆነ ነገር አንጭልን ምናምን ለማለት እንትን የሚለው ከዛ እሷ ያኔ ለምን ወጫዋጣሉ ምናምን ብላ በጣም አናዲደች ማለት ነው። እና በማን ነው ማለት እሷ ማዘር መተካከል ነው ለነሱ። እኛ ሳንባላ ወይስ እኛ ቅድሚያ እኛ በልተን። ከዛ እኔ እውነት በጣም ነው ትናንት የተናደድኩት ማለት ነው። እንዴት በምግብ ትመጣብኛለች ብዬ። እናንተ ምትላላችሁ ማለት ኮሜንት ላይ እሷ ታነባለች ማለት ነው። እና እናንተ ምትላላችሁ እኛ ያኔ መብላት ነበረብን ወይስ ለእነሱ ማዘን ነበረብን? በእርግጥ ተለየ ምግብ ምናምን ነበረ። ዘን ሰዓት ግን እነሱ የበሉትን እኛ ለምን አንበላም? መእንት ማለቱ ተቀራ ከውጭ መምጣቱ ተቀራ ሁላችን የሚቀር ከመጣ ደግሞ ለሁላችን ነው የሚምጣ ነው ያሳብ እሷ ደግሞ ምግብ ቤት ስላለ ለምን ውጭ በዛባታለ ዲሞዛችን ሳሰጠን ለምን ወጪ እናበዛባታለን ነው። እና የማንኛቸው? እስኪ ኮሜንት ላይ ጻፉልኝ። ማለት ነው እና